በቃ ተናደርኩኝ እና ተናገርኳትኝ። እሷም ቶሎተን እንዴት እንዴት ለኛለሁ ምናምን አለች። የንግስቷ ንጉስ ቀብረረበ ስለመጣ በጣም ደስ ብሎናል ማለት ነው። የኛ ውድ ቤተሰቦች ደስ ይበላችሁ። እና መንቴ ምንድን ነው? ሰላምታ ነው? ቦክስ ነው? አልገባኝም። ቤተሰብ የፄ ወንድ እንዳይመታውም አሳዝኖታል፣ እንዳይቶውም የሚያደርገው ነገር ግራ አጋብቶታል። ሀይሚ የጀመረችው ሚስጥር አንተ ታውቃለህ ወይ? እንዴት ነው የምታውቀው ነገር አለ ወይ? ነገሩየው ውስጥ አለህበት ወይ? ለምን ይቅርታ ጠየቅ እየተባለ ነው። እውነትም ያስብላል። ቤተሰቦች አያስብልም? ነገር ግን ሀይሜ የራሷ ከንጉሷ ጋር ነው እንጂ ችግሯ ከማንም ጋር ችግር የለባትም። ትንሽዬ ነገር ነች ያላግባባቸው። እሱም ደግሞ በቅርቡ ይፈታል። ነገርየው ግን አላማረኝም። እንዴት ነው አዳዲስ ቤትም እየሄዱ ጥየቃ ጀምረዋል። ዛሬም ብሩክን የሆነ ቤት አየሁት ማለት ነው። ቤተሰቦች ሰላም ጤና ይስጥልን። ውላችሁ እንዴት ነበር? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው። በኒጋ በኒጋ ያለ ሰላም። እናንተ ጋም ሰላም ጤና ብዝት ይበልላችሁ የኔ ውድ ቤተሰቦች። እንግዲህ ዛሬ ሀይሚና ብሩኬ አልመጡም እስካሁን ባለችው ሰዓት አልመጡም። ነገር ግን ሄኖክ እና ፍፄ እንዲሁም ምንቴ በአንድ ላይ መጥተዋል። እንግዲህ ምን እንደሆነ የሚያካሄዱት ነገር ምንም አልገባኝም። እንደ ሞቅስም ይላቸዋል፣ እንደ ትግልም ይላቸዋል፣ አልገባኝም በቃ ማለት በበቀደሙ ከአራት ተጸጽተህ ነው ፍጼ ወይስ ደግሞ አይዱን አላቅም ነው የዛሬው። አንዴ ቅፍ ያደረገዋል፣ አንዴ የሆነ አንገቱን ሊጠመንለው ነው ብዬ ሳስብ ትውት አድርገውና የሆነ በእጁም እንዳይጠፋበት ነገር ፍርሃት ነገር አለበት መሰለኝ ፍፄ ማለት ነው። ኤኒዌይስ ያው ብቻ የሆነ ሰላምን ለማምጣት መረጋጋት እንዳለባቸው የሆነ ከሱ ጋር መገናኘት እንደሌለባቸው ነው እኔም ነግራችሁ። ምክንያቱም በቃ ከምንቴ ጋር ምን አላችሁ? በቃ ከአንዴም ሁለቴም አገኛችሁት አይደለ? ከዚህ በኋላ ያለውን እኮ በራሳችሁ መንገድ መጓዝ ትችላላችሁ። ሲቀጥል ደግሞ ሀይሚ ከምንቴ ጋር ያን ያክል ቦታ ሰታ አስጨራሽ ስለዚህ ነገር ታወራለች ብዬ ነው አላስብም። ምክንያቱም አይመስለኝም፣ ቤተሰቦች አይደል። እኔ እንደዛ ነው የማስበው። ብቻ ግን ለምን እንደሆነ አላውቅም። ጉዳዩ ላይ አለበት የለበትም እያለ ዛሬ በጣም እየጠየቀው ነበረ። ይዘው የመጡት ነገር ምንም አይነት ነገር ሀሳብ የሚሰጥበት ነገር አይደለም ቤተሰቦች። ነገር ግን የመጣበት ጉዳይ ነገር አንደኛ ነገር በቃ ምንቴን ተዉት፣ ምክንያቱም እሱ የመጣውም በኋላ ነው ከእናንተ በፊት አይደለም። እናንተ ከእናንተ በፊት ሀይሚና ብሩክን አያውቃቸውም ከእናንተ በኋላ ነው የሚያውቃቸው ብዬ ነው ማስበው። እንግዲህ እንደዛ ነው እኛ የምናውቀው፣ ወደ እኛ የመጣበትን ጊዜ ነው ይዘን እኛ ማውራት የምንችለው። ሶ እንግዲህ ፍፄና ሄኖክ የጥንት ናችሁ። በተለይ ፍፄ የጥንት ነህ። ሄኖክን ብዙ ባላቅም፣ ሄኖክንም በቅርቡ ነው ያወቅኩት። ጀስት ግን ጓደኛሞች እንደሆኑ ነው ከብሩክ ጋማቀው። እንግዲህ ምንቴንም አናቅም። አንድ ሀገር ናቸው፣ ቡታጅራ ናቸው። ብቻ ቡታጅራዎች በአጠቃላይ የሲኔማ ቤት ሊከፍቱ ነው የሚመስሉት ማለት ነው። ምክንያቱም በዛም በዛም በዛም በቃ ጥምድ አድርገዋቸዋል አሁን ላይ ማለት ነው። ፌመሶቹ እነ ብሩኬና ሊሚንግ ነው በገዛቻቸው አዲስ አበባ ከአዲስ አበባ እዛ ቤተሰብ እንጠይቅ ብለው በቃ ይኸው፣ እያያችሁ ነው በየቦታው ዛሬ ራሱ የሆነ ቤት ተጠርቷል። የበቀደሙ ቤት ልጅ ነው መሰለኝ ነው በደምብ ቻ ካላረኩትም፣ ኧረ እንትኑ ስሙን አላየሁትም ብቻ ግን የሃይሚና የብሩክን ፎቶ ተለጥፎ እንዲሁም የስምሪን ሳይ ነው ቀጥታ በብሩክ ሼር የገባሁት እና ገብች ሳይ ያው ሳምሬየም አንዳንድ ሀሳብ ተናግራለች። ለምን አትታረቁም? ለምን እንዲያትሆኑ? ሲጀመር ሌላ ሰው ሊገባባቸው አይገባም። በብሩክና በሃይሚ ማንም ሰው ያስፈልጋቸውም፣ ራሳቸው ሊፈቱ ይገባል። ሀብ በቂ ነው፣ የእኛ ቤተሰቦች ማለት ነው። ሌሎቻቸው ደግሞ ስለ ሀይሚ ሀሳብ አስተያየት አትስጪ፣ ስሰጪ እየሰደቧት ነው ለምትሉኝ ሰዎች ማለት ነው። እኔ ሀይሚን ስደቡልኝ እያልኩ አይደለም ቪዲዮ እየሰራ ያለሁት። የኔ ውድ ቤተሰቦች ምተዋት እናንተ ናችሁ የምታደንቋት። እናንተ ናችሁ እኔ ጋር ሰብስክራይበር ያላችሁት የጨረቃ ፋሚሊዎች ናችሁ። ስለዚህ እናንተ ሀሳብ አስተያየት እንድትሰጡ እኔ የገባኝ ነገር ነው እንጂ ምናገረው እኔ እዚህ ጋር ሃይሜ እንድትሰደብ አይደለም። እዚህ ቆሜ የማወራው የኔ ውድ ቤተሰቦች፣ አንዳንዶቻችሁ እንደዚህ አይነት ኮመንት ስለምትሰጡ ነው መልስላችሁ። ሶ እናንተ አትሳደቡ። እናንተ ካልተሳደባችሁ ማንም አይሳደብም። ሲጀመር እናንተ እኮ ራሳችሁ ራሳችሁ ናችሁ የምታሰድቡት ሰው የምታሰድቡት። ስለዚህ ራሳችሁ የምትሰጡት ሀሳብ ነው ሰው እንዲሰድ የሚጋብዘው ሰው እናንተ ስብዕና ካላችሁ፣ ማንም ሰው ስብዕና አለው። ሰው ደግሞ ስለተሰደበ ምንም ከክብሩ ምንም አይቀንስም። ሀይ ሀይሚዬ ምንም ክብሩ አይቀንስም። ማንም የፈለገውን ቢያወራ አያውቃትም አያያትም። ማንም ምንም ምንም የሚመጣ ነገር የለም ማለት ነው። ብዙዎቻችሁ ማለት ነው። ሲቀጥል ደግሞ ብሩክ በእናቱ እጅ ታቅፎ ነው ያደረው፣ ሀይሚ ያደገው ይቅርታ ያደገው ሀይሚ ትንሽ ለምን አትረዷትም እያላችሁ የምታሽቃብጠዋላችሁ አታውቁም። አላያችሁም። ዝም ብላችሁ አታወሩ። በዚህ መካከል አትግቡ። ከሌ እንዲነ ያደገው የከሌ እንደዚህ ነው እንደዚህ አይነት ነገር አታወሩ። እንደዛ አያምርባችሁም። አላያችሁም። በቃ ካወቃችኋቸው ሰዓት ጀምሮ ያለውን ነገር ነው ማውራትና መናገር የምትችሉት። ብዙ የሆነች ልጅ እንደዛ አስተላይቻለ ይውታ ጀራል ልጅ ነው ግን የቪዲዮ ስሰራ አሁን ቅርብ ጊዜ ነው። አረብ ሀገር ሄደችው ፎቶ አላመጣው ብዬ አላመጣሁትም እና እንደዛ ስትይ ሰምቸሻለሁ። አይኖ ነው። ምናልባት ብሩክን ከዚህ በፊት ልታቂው ትችላለች የቡታጅራ ዩቲበር ስለሆን አሁን ቅርብ ጊዜ አረብ ሀገር ሄደችው ስሟ ረሳሁት። እንዲሁ አውቃታለሁ ከእነትን ቢጋ ሁሉ ትላለችና እሷ ልትረዳት ይገባ ከብሩ ሲጀመር ማለት ነው ከብሩክ አለማየ ውጪ ኃይሚን ማንም ሊረዳት አይችልም። ማንም ማለት ነው ሐታ አባቷ እናቷ ብትሉ ማንም አይረዳትም ከብሩ ውጪ ማለት ነው። አስረግጭ ነው የምነግራችሁ። እየመረራችሁ ዋጥ አርጉት፣ እየመረራችሁ ዋጡት። ነገር ግን ትንሿ ነገር የእውነት ፍቅር ስላላቸው ኃይሚና ብሩክ፣ ትንሿ ነገር ውስጣቸው ሊሆነ ታ እንትን ትላቸዋለች፣ ታቀያይማቸዋለች ግን እንደዛም ቢሆንም ማለት ነው ኮመንት ስር እራሳችሁን አታጃጅሉ። እኔ ይለያያሉ እያልኩ ቪዲዮ አልሰራም። እሺ፣ ይለያዩ መስሎች ከሆነ ተሳስተሻል። እኔ እንደዛ እያልኩ ቪዲዮ አልሰራውም። እናንተ ከመሰላችሁ ግን ተሳስታችኋል። እናንተ ተሳስታችኋል። ፈጣሪ ያጣመረውን ማንም ሰው ሊለዩ አይችልም። ገባችሁ? ምንም ሲጀመር ብሩክና ሃይሚ ይቺ ፈተና ሆነ አይደለም። ይቺ በጣም ቀላሏ ነገር ናት። ለዛውም ቤተሰቦቹ ጋር፣ ወንድሙ ጋ፣ ቤተሰቦቿ ጋ ያሉ ይቺ ቀላሏ ነገር ናት። ብቻቸውን አዲስ አበባ ያ ሁሉ ነገር፣ ሁለት ወር ነው አንድ ወር ሙሉ ያ ሁሉ አልፎ ብሩክ እና ሃይሚ እንደዚህ አይነት ፍቅር ያሳዩናል ብለን በፍጹም ጠብቀን የማናቅ ይሄ ሁላችሁም የምታውቁት ነገር ነው። ስለዚህ ከዛ ከዛ ቪዲዮ ተማሩ። እማታውቁ ሰዎች ካላችሁ እየሄዳችሁ እዩ። ካለበለዚያ ደግሞ ኮመንት ስር ሊንኩን እናስቀምጥላችኋለን ማየት ትችላላችሁ። ያን ሁሉ ፈተና ሳልፈው ነው ያን ሁሉ ፍቅር ያሳዩን። ስለዚህ አሁንም ትንሽዬ ግጭት ናት የተፈጠረችው። እቺ ነገር ደግሞ ትስተካከላለች። ኦልሬዲ ምንም አዲስ ነገር የለውም። ስለዚህ እናንተ እርስ ባራሳችሁ ቲክታክ ላይ የምታረጉትን ነገር ራሳችሁ አውቁ፣ ራሳችሁ አውቁ። አንዱን አንዱ ስትነቁበት አንዱ አንዱ ለምን ተነካ ይላል። ሁሉም የፈለገውን ይውደድ። እናንተም እንጨነቃችሁ ለምሳሌ ሃይሚን የሚወዳ ሰው ሲኖር እህ ትላላችሁ። ብሩክን የሚወዱ ሰው ሲኖር እህ ትላላችሁ። ግን ሁለቱንም የሚወዳቸው ሰው ለየብቻ ይሁን ምን አስጨነቃችሁ? እናንተ ምናችሁ ክብራችሁ ይቀንሳል? ለምን ትቀናላችሁ? እናንተ አትቅኑ። ስለዚህ ችግሩ የራሳችሁ ነው እንጂ የማንም ችግር አይደለም። እኔ ችግር እንዲፈጠር አይደለም እዚህ ጋር እየሰራ ያለሁት ማለት ነው። ሁሉም ነገር እንደሚስተካከል እኔ ራሴ አምናለሁ እናንተ ከምትሉኝ በላይ እኔ ስለ መለያየት አይደለም እያወራ ያለሁት ቪዲዮ እየሰራ ያለሁት ስለዛ አይደለም እናንተ ግን የምታወሩት ስለዛ ነው እየመሰላችሁ ከሆነ ደግሞ እየመረራችሁ አጡት እኔ መቼም ቢሆን ማ መቼ ቪዲዮ ስሰራ ሀይሚና ብሩክ ይለያያሉ ብዬ ቪዲዮ ሰርች አላቅ አንድ ቀንም ማለት ነው ግን ኮመንት ስር እየመጣችሁ ትጽፋላችሁ እንደዛ ማለት ነው ግን አይሆንም አይሳካም እንደዛ የምትፈልጉ ሰዎች ናቸው ምጽፉልኝ ግን አይሆንም አይሳካም አትልፉ የምሬ ነው ይሄን አስረግጭ ነግራቸዋል። ምንም ልፋት የለውም፣ ጥርጥር የለውም። በቃ ማንም ሰው ይጋጫል፣ ይጣላል፣ ወደ ነበረበት ይመለሳል። ይሄ ግልጽ ነው። ደሞ ይቺ በጣም ሲምፕል ቀላሏ ነገር ነች። ብሩክና ሃይሚ እንደዚህ ተጣልተዋል ሊባሉ ያስቻላቸው እንጂ እነሱ ጋር ሲጀመር የተጣሉ ሰዎች አይደሉም እኮ የተጣሉ በንግግር ነው መግባባት ያቃታቸው። ገባችሁ ያው የሚዲያ ነገር። አንድ ሚዲያ አንድ ቪዲዮ ከተለቀቀ ከዛ በኋላ ቢጠፉም የት ጠፉ እንዴት ሆኑ ጭንቅ ነው። በዙሪያ ያለው ሰው ቪዲዮ መስራት አይችልም። ከዛ አንፃር ነው ቤተሰቦች፣ እንጂ ሌላ ምንም አዲስ ነገር ኖሮ አይደለም። የኔ ውድ ቤተሰቦች፣ ስለ ሀይሚና ስለ ብሩኬ ያለኝ አመለካከት ይህን ይመስላል። እዚህ ጋር ደግሞ አንድ እንስቴ በጣም አሳዝናኛለች። ትንሽ ሀሳብ አስተያየት ልሰጣት እፈልጋለሁ ማለት ነው። እስኪ ውድ ቤተሰቦችም እናንተም መቼም የሰው ልጅ ጤና ሲኖረን ነው ከጤናችን ጋር ነው መስራትም መሳቅም መኖርም ሁሉን ነገር የምንችለው ና በጣም አስለቅሳኛለች ከካሜራ ጀርባ። እስኪ ትንሽ የሀሳብ ልስጣትና ቤተሰቦችን በኮመንት ስር ሀሳብ መሰጧት ይሆናል። ቪዲዋንም እየገባችሁ ታዩላታላችሁ ማለት ነው። በጣም የምትወዷት የምታደንቋት እንስት ናት። እስኪ ፎቶ አላስገባ መጀመሪያ ከዛ መጣለሁ። ታቋታላችሁ ታቋታላችሁ፣ ያው ታቋታላችሁ አላልኩም። ሄሉዬ ናት። እንግዲህ ሄሉዬ ዛሬ በጣም ስታለቅስ አንጀቴ እኔ የበላችው። የሰው ልጅ ከምንም በላይ ለሰው ልጅ ጤና ነውና፣ እና እግዚአብሔር ጤናሽ ሽ ይመልስልሽ። በጣም በጣም በጣም በጣም ብዙ ሰው በቃ ወይ ኩኬልሽ ማርያም፣ ሂጂ እያሉ እየጻፉልሽ ነው። እንግዲህ አንች ነሽ የምታቂው የልብሽን የምታቂው አንቺ ነሽ ከምንም በላይ ግን፣ ሁሉም ነገር እርግፍ አድርገሽ ትተሽ ለአንድ ወርም ቢሆን ለምን ወደ ፈጣሪሽ ሄደሽ ችግርሽ ብታማክሬ በጣም የተሻለ ነው ብዬ አስባለሁ። እንግዲህ ብዙ ጊዜ ቆይታለች፣ በጣም የምታሳዝነኝና አሁን ደግሞ ከጎኗ ወንድሟ አለ። ወንድሟ ታናሼ ነው እያለች ነው፣ ምንም ባማክረው ምንም ነገር ችግር አይፈቀርፍም እያለች ነው። ነገር ግን ሰው ስላነሰ ስለበዛ አይደለም የእኔ ውድ እህት እኔ ታናሽ ወንድሜ ነው ማለት ብዙ ነገር ከቨር ሲያደርግልኝ የነበረ፣ በጣም ታናሽ ማለት ነው እግዚአብሔርን ትልቅ ስለሆን ትንሽ ስለሆን አይደለም። የሰው ልጅ ዋናው ጭንቅላትና አስተሳሰብ ነው ከምንም በላይ ከኔ የሚበልጥ ሀሳብና ብዙ ነገር አሬንጅ የሚያደርገኝ በቃ ብዙ ነገርን ህይወቴን የቀየረልኝ እኔ ወንድሜ ነው ታናሽ ወንድሜ ማለት ነው እና እግዚአብሔር ይመስገን። ከምንም በላይ ደግሞ ፈጣሪ ሲቀየጥበት ፈጣሪ ሲፈቅድላችሁ ነው ሁሉም ነገር የሚቀየር። እውነት እኔ በጣም ያሳዘነችኝ እውነት ከካሜራ ጀርባ አልቅሻለሁ ያለሁ እውነትን ለመናገር ማለት ነው። በጣም ለጤ ጤና እንዴት መናገር ራሱ ያቅተኛል። የመሬ እውነት ሄለን በዚህ ልክ እንዲሆና ለመጀመሪያ ጊዜ ነው ያየዋት። ሁልጊዜ ያው ሐኪም ቤት መሄድ ሄጀ ነበር መጣው። እውነት ይደብራል። እውነት ለመናገር ግን ፈልገው አይደለም ይሄ ነገር የተፈጠረባት ነገር ግን ሁላችሁም በዱአ አስቧት እንዲሁም ደግሞ ወንድምሽ ታናሽ ስለሆነ ስላልሆነ አይደለም ያውቀውን ነገር ብታማክሪው ያው በእርግጥ በገንዘብ በተለያየ ነገር ላይሆን ይችላል ካለበት አንፃር፣ ነገር ግን በሌላ በሀሳቦች በብዙ ነገሮች ትንሽ ስለሆነ እሱ አቅም ምናምን ማለት ከባድ ነው የሚሆነው። ግን ከምንም በላይ ደግሞ ከሰው ለሰውም ከማማከር በላይ ለምታምኙ ለምትወጁ ለምትሞችለት መስቀል መስመስቀል ላሰርሽለት ለፈጣሪሽ ተንበርክከሽ ያለብሽን ነገር ብትነግሪው በእርግጠኝነት ሁሉም ነገር ግልጽ ይሆንልሻል ብዬ ነው የማስበው። የእኔ ውድ እህት ሄሉዬ በጣም ነው መወዳት ጠንካራ ከወታጀራ እውነት ፈተና የሚበዛባቸው ፍቅርዬና ሄሉ ናቸው። እንግዲህ እስካሁን በምናየው ልክ ማለት ነው። ምንም ከጎናቸው ሰው ቢኖር እንኳን ችግራቸውን የማያግዛቸው ደስታቸውን በቃ የሆነ ሙሉ የማያደርግላቸው ሰው ነው ከጎናቸው ራሱ የሚኖረው ሰው ማለት ነው። ኤኒዌይስ ይሄ እግዚአብሔር ስጦታ ነው፣ ምንም ማድረግ አይቻልም። ይህንን ስላችሁ ቅር እንዳይላችሁ፣ ያው ከሚያሳልፉት ነገር ነው። በቃ ሴትነት ማለት እንዴት እንደሆነ በጣም ከባዱን ያየሁት በእነሱ ነው። በቃ በፍቅርዬና ጌና በሄልዬን ያየሁት እና እግዚአብሔር ወደ ጤናሽ እንዲመልስሽ ሁሉ ጊዜም መልካም ምኞቴ ነው። ፈጣሪ ደግሞ ምንም ማንንም አያሳፍርም፣ ፍጥሩን ሁሉ ይጠብቃል። ነገር ግን ሁሉንም ነገር ትተሽ ሐኪም ቤት ከመመላለስ ፈጣሪሽ ጋር የሄድሽ ብትደፊ ብትቀኒ በጣም የተሻለ ነው ብዬ ነው እኔ በራሴ ማስበው ማለት ነውና የሰው ልጅ ሆነን እንግዲህ ያው ለብሰን ስቀን ምናምን ስንመጣ ሁሌ የጤነኛ ነው የምንመስለው፣ ብንታመም ውስጣችን ግን የሚያውቀው እግዚአብሔር ነው። ስለዚህ ከምንም በላይ እግዚአብሔር ቸር ማለት ቸር ወሬ ያሰማን። ያሰብሽበት ሁሉ ይሳካልሽ። ነገር ግን ኦፕራሲዮን ባትደረጊ ቤተክርስቲያን ብትሄጂ በጣም ጥሩ ነው ብዬ ነው ማስበው። ብቻ ግን ከባድ ነው። እግዚአብሔር ከአንቺ ጋር ይሁን። አመሰግናለሁ ባይ